ሰላም ጤና ይስጠልን፣ ክብራና ክብራት፣ ይህ በጠለስ ሚዲያ በአሳዬ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ከራሳችን መልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን በተለይም ደግሞ ሰብስክራይብ በማድረግ በነገራችን ላይ የጠለስ ሚዲያ ሰብስክራይበር ቁጥር እየጨመረ አይደለም። አንድ ሰብስክራይበር ለማፍራት አስር ቪዲዮ ሁሉ መለጠፍ፣ አስር ፕሮግራም መስራት ግድ እያለ ነው። ለዚህ ምክንያቱ ደግሞ አብዛኞቻችሁ ሰብስክራይብ ሳታደርጉ ፕሮግራማችንን የምትታደሙ መሆናችሁ ነው። እንግዲህ የምናዘጋጃቸው ፕሮግራሞች ብዙ ታዳሚ ያላቸው ብዙ ሰው እያያቸው ነው። ግን ሰብስክራይብ በማድረግ ረገድ ክፍተት ስላለ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ ብሎም ዝግጅቶቻችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እንግዲህ የሐኪሞችን ተቃውሞ የጤና ባለሙያዎችን ተቃውሞ ይመለከታል። የጤና ባለሙያዎች እስካሁን ድረስ ላለፉት አንድ ወር በሚባል መልኩ የዳቦ ጥያቄ አቅርበው ቅዋሚያቸውን በሰላማዊ መንገድ ጥያቄያቸውን በሰላማዊ መንገድ ሲያቀርቡ ነበረ። ዛሬ አንድ ደረጃ ከፍ አድርገው ቅዋሚያቸውን ለማቅረብ አንድ ቀን ቀርቷቸዋል፣ አንድ ቀን ቀርቷቸዋል እና ከነገ ጀምሮ የስራ ማቆም አድማ ያደርጋሉ የነጩ ጋር ቁጣ ተቀጣጥሏል በየቦታው። አገዛዙም የጤና ባለሙያዎችን ፍትሐዊ የዳቦ ጥያቄ አፍናለሁ፣ በኃይል ይጨፈልቃለሁ ብሎ አንዳንድ እርምጃዎችን እየወሰደ ነው። በዚህ ጉዳይ ላይ ትናንት አንድ ፕሮግራም ወደ እናንተ አድርሰን ነበር፣ የጤና ባለሙያዎችን እያሰረ መሆኑን የሚገልጽ ማለት ነው። ዛሬ በሰፊው ተግባራዊ ይደረጋል ተብሏል። የመፍትሄ ሀሳብ ብሎ የተቀመጠውም ይሄ ሆኗል በዋነኝነት የጤና ባለሙያዎችን ማፈን፣ ማሰር ዋና ዋና የሚባሉትም ማለት ነው። ለምሳሌ ዛሬ በጥቁር አንበሳ ግቢ ውስጥ ሐኪሞች ጥያቄያቸውን አቅርበዋል። ከ30 ዓመት በኋላ የመጀመሪያ የተባለለት ተቃውሞ በጥቁር አንበሳ ሆስፒታል ውስጥ ተካሂዷል። ስለዚህ ጤና ባለሙያዎች ፊቱ ነው መፈክር የሚያሰሙ እና የአቋም መግለጫዎችን የሚያወጡ ሐኪሞች እነሱ አስተባባሪዎች ናቸው ተብሎ ታስቧል። ስለዚህ እነሱን በመልቀም ወደ እስር ቤት ማስገባት የሚል መፍትሄ አስቀምጧል። በነገራችን ላይ የአብይ አህመድን አገዛዝ ብልጽግናን ማለት ነው እንደ መንግስት መቁጠር አይቻልም። እንግዲህ ታስታውሱ ከሆነ በወለጋ በመተከል በተለያዩ ቦታዎች አማራዎች በሚጨፈጨፉበት ሰዓት እንዲሁም በገብረ ጉራቻ እና በመሳሰሉት የኦሮሚያ አካባቢዎች ላይ እገታው ተጠናክሮ በቀጠለበት ሰዓት ላይ እንደዚህ አይነት ጥያቄ በፓርላማ ሲነሳ እኔ ሰፈራችሁ ሚኒሻ አይደለሁም፣ ምን እንዳደርግ ፈልጋችሁ ነው? እኔ ጠቅላይ ሚኒስትር እንጂ የሰፈር ሚኒሻ አይደለሁም በማለት የመለሰ ሰውዬ ነው። እንግዲህ የአንድ መንግስት ዋነኛ ተቀዳሚ ተግባር የዜጎችን ደህንነትና ሰላም ማስከበር ነው። ዜጎች መንግስት ብለው ግብር የሚገብሩት ደህንነታችንን ያስጠብቃል፣ ወጥቶ የመግባት መብታችንን ያስከብራል ብለው ስለሚያስቡ ነው። እና አብይ አህመድ ግን የመንግስትን የመጀመሪያ ተግባር ይህንን ሀቡ እንኳ ጠንቅቆ የማይረዳ መሪ በመሆኑ የተነሳ የሰፈራችሁ ሚኒሻ አይደለሁኝም፣ የራሳችሁን ደህንነት የራሳችሁን ሰላም ራሳችሁ ጠብቁ በማለት በግልጽ የተናገረ ሰውዬ ነው። ስለዚህ አሁን የጤና ባለሙያዎች ላነሱት ጥያቄ ነገ ስራ አቁመው ሆስፒታል ላይ በምጥ የሚሰቃዩ እናቶች በጣር የተያዙ ድምፆች ቢሰሙም እኔ የሆስፒታላችሁ ሐኪም አይደለሁኝም የሆስፒታላችሁ አዋላጅ ነርስ አይደለሁኝም በማለት እንደሚመልስ ጥርጥር የለውም። ለምን ወድት ወይም የኦሮሚያ ብልጽግና መንግስት ተብሎ የሚገለጹ አይደሉም። እዛ ውስጥ ያሉት ኦሊጋርኪዎች፣ ዘራፊዎች፣ የመንግስት ለዛ የሌላቸው ናቸው። የመንግስት ተግባር የማይገባቸው ናቸው። የግል ሀብታቸውን ከማካበት በዘለለ ሀገሩ ቢፈርስ የዜጎች ደምና እንባ ቢፈስ ግድ የማይሰጣቸው ስብስቦች ናቸው። እና ለሐኪሞች ተገቢ ጥያቄ አብይ አህመድ ተገቢው መልስ ይሰጣል ብዬ አላስብም። እንደዚም ሆኖ ግን በአገዛዙ ሰፈር ውስጥ ከፍተኛ ሽብር ከፈጠሩ እንቅስቃሴዎች መካከል አንዱ ይሄ ሆኖ ተመዝግቧል። ምናልባትም ያኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠርታው ከነበረው ተቃውሞ በማይተናነስ መልኩ በአብይ አህመድ ሰፈር ላይ ከፍተኛ መሸበር ከፈጠሩ እንቅስቃሴዎች መካከል አንዱ ነው እና ከትናንት ጀምሮ ብዙ ሐኪሞች እየታሰሩ ይገኛሉ። ዛሬ ቢቢሲ ባወጣው መረጃ ሶስት ዶክተሮች ታስረዋል፣ እስካሁን ባለው ሁኔታ የሚል መረጃ አውጥሯል። አምስት እርሰዋል እኔ ባለ መረጃ መሰረት አምስት ዶክተሮችን አስረዋል። ዛሬ በስፋት ዋና ዋና የዚህ ተቃውሞ መሪ ናቸው። ይህን ጥያቄ የሚያንቀሳቅሱ ከጀርባውና እነማን ናቸው በሚለው ጉዳይ ላይ ልየታ አካሄደው። ዛሬ በርካታ ዶክተሮችን ለማፈስ ለማፈን አቢይ አህመድ ተዘጋጅቷል እና የታፈኑ ዶክተሮችን ደግሞ ወደ አዋሽ አርባ ለማጓጓዝ ታቅዷል። ስለዚህ የጤና ባለሙያዎች በተቻለ መጠን ዛሬ እና በመጪዎቹ ቀናቶች ራሳቸውን ሰወር ቢያደርጉ መልካም ነው። መልካም ነው። የአብይ አህመድ አገዛዝ ሁሉ ነገር የዘመቻ ነው፣ በዘመቻ ነው ስራ የሚሰራው እና የእስር ዘመቻ ባወጀበት ሰዓት ላይ እጁ ከገባህ አስገብቶ ያበሰብስሃል፣ ያበሰብስሃል። በዛ ዘመቻ ቀን ግን ዘወር ብለህ ከጠፋህ ደግሞ የዘመቻውን ቀን ከጨረሰ በኋላ ፊት ለፊት ቢያገኝህም ሰላምታ ሰጥቶ ነው የሚያልፈው። ስለዚህ በዚህ የአፈና ዘመቻ መርሃ ግብር በታወጀበት ቀን እጃቸው ላለመግባት ጥረት ማድረግ ያስፈልጋል ማለት እፈልጋለሁ። በተረፈ እንግዲህ ከታሰሩ የጤና ባለሙያዎች መካከል የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት ዶክተር የናታል ዳኛው በትናንትናው እለት በጸጥታ ኃይሎች ተወስተው መታሰራቸው ታውቋል። ዶክተር ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ትናንት መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። የማህበርም ፕሬዚዳንትና ሌሎች አመራሮችን በማሰርና በማንገላታት ርቦኛል ብሎ አደባባይ የወጣን የኢትዮጵያ የጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዚዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናት ሲል አክሏል። ባወጣው መግለጫ ማለት ነው። የጤና ማህበሩ ፕሬዚዳንት እንደተወሰዱ የገለጸው ማህበሩ ከዛ በፊት ትናንት ወዳ ለምርመራ ትፈለጋለ ተብሎ እንደተደወለለት አሳውቆ ነበር። በትናንትና ዕለትም ከቤቱ እንደወሰዱትና እንዳሰሩት ቤተሰቦቹ ደውለው አሳውቀውናል። ስለዚህ ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ አይደለም። ነገ እኛ ምን እንደምንሆን አይታወቅምና በአንድነት ተባብረን ተቃውሟችንን መግለጽ ይገባናል በማለት የኢትዮጵያ ጤና ባለሙያዎች ማህበር መግለጫ አውጥቷል። ማህበሩ በዚህም መግለጫው ላይ ባለሙያዎች የሚያነሱትን የመብት ጥያቄዎች መንግስት አዳምጦ እንዲመልስላቸው አሳስቧል። እንግዲህ የጤና ማህበሩ ወይም የጤና ባለሙያዎች እንዳጠቃላይ ያቀረቧቸው የሚያወጡ ጥያቄዎች 12 ናቸው። ስለዚህ ለዚህ ጥያቄ መልስ ካላገኘን ከነገ ጀምሮ የስራ ማቆም አድማ እናደርጋለን ብለዋል። እንደምታወት የጥቁር አንበሳ ሆስፒታል ሰራተኞችም በቪዲዮ ጭምርም መልክታቸውን አስተላልፈዋል። አገዛዙ መፍትሄ ብሎ ያስቀመጠው ቅድም እንዳልኩት፣ አንደኛ ዋና ዋና የሚላቸውን የጤና ባለሙያዎች አፍኖ ወደ ዋሻ አርባ እና ወደ ተለያዩ የማጎሪያ ጣቢያዎች ማስገባት የሚል አንድ መፍትሄ አድርጎ ውስጥ የጤና ባለሙያዎቹ ያቀረቡትን ተገቢነት ያለው ጥያቄ በሀይል ማዳፈን የሚለውን ጉዳይ እንደ አማራጭ ተመልክቶታል። በሁለተኝነት ኦሮሚያ ክልል ላይ ያሉ የጤና ባለሙያዎችን አመጣለሁ እያለ እያስፈራራ ይገኛል። ስራተው ኦሮሚያ ክልል ላይ የሚንቀሳቀሱ ብዙ የጤና ባለሙያ ስላሉ እነሱም ወደ አዲስ አበባ አመጣለሁ በማለት እየዛታ ይገኛል። ይሄ እንኳ መፍትሄ የሚሆን አይመስለንም። ምክንያቱም ኦሮሚያ ክልል ላይ አማራ ክልል ላይ ደቡብ ላይ አፋር ላይ ሶማሌ ላይ በሁሉም ቦታ ላይ ነው የጤና ባለሙያዎች ጥያቄያቸውን እያቀረቡ ያሉት። ወደ ተቃውሞ፣ ወደ ስራ ማቆም አድማም እየገቡ ያሉት የአዲስ አበባ የጤና ባለሙያዎች ብቻ አይደሉም። እንደ አጠቃላይ ሀገር አቀፍ በሆነ መልኩ ነው። ስለዚህ ከኦሮሚያ በሚያመጣቸው ስራ በሌላቸው የጤና ባለሙያዎች የሚቀረፍ ችግር ይኖራል ተብሎ አይታሰብም። ምናልባት እንደ ሁርሶ ማሰልጠኛ እንደ ብር ሸለቆ እና እንደመሳሰሉት ሁሉ ወጣቶችን አፍሶ አስገብቶ ልክ ለመከላከያ ሰራዊት በሶስት ወር እንደሚያመርተው ማለት ነው ጤና ኤክስቴንሽን እያስመረቀ ጤና ተቋማት ካልበተነ ወይም ደግሞ ለወታደርነት አፍሶ ያስገባቸውን ወጣቶች ወደ ጤና ባለሙያነት ቀይሮ ካላመጣ በስተቀር መፍትሄ የሚሆን ጉዳይ አይደለም። በተረፈ ዛሬ ደግሞ አንድ አስቂኝ የሆነ አጀንዳ አምጥተዋል። ይኸውም ምንድነው? ከውጭ ሀገርና አምጥተን እንቀጥራለን ከማይናማር ከፊሊፒንስ አምጥተን እንቀጥራለን ስድስት ነው ሰባት ሀገር ላይ ይተናል እያለ ነው ብልጽግና። በሰባ ዶላር ከውጭ አምጥቶ የጤና ባለሙያ ሲቀጥር አስባችሁታል። ሰባ ዶላር እኮ ነው የሚከፍለው ለኢትዮጵያ የጤና ባለሙያዎች፣ ሰባ ዶላር ነው ከፍተኛው ክፍያ እና በሰባ ዶላር ከውጭ አምጥቼ እቀጥራለሁ እያለ ነው። በብር መክፈል ያቃተው አገዛዝ በዶላር እቀጥራለሁ እያለ ነው። ይኸው ሁሉ ግን የፍርሃት ውጤት ነው። የመሸበር ውጤት ነው። ይህን ጉዳይ እልባት ለመስጠት ዋናው ነገር ለተገቢ ጥያቄ ተገቢ መልስ መስጠት ነው። የጤና ባለሙያዎች ካልተከፋፈሉ ካልተከፋፈሉና ራሳቸውን ካላዳከሙ በስተቀር ተገቢ መልስ ማግኘታቸውም አይቀርም። እንግዲህ በአንድ ሀገር ውስጥ የጤና ባለሙያና ወታደር በጣም ወሳኝ ነው። ወሳኝ ነው። በሀገር ህልና ላይ የሚፈርዱ ናቸው። በዜጎች ሕይወት ላይ የሚፈርዱ ናቸው። ስለዚህ እነዚህ አካላት ጥያቄ ሲያቀርቡ በአፋጣኝ መፍትሄ መስጠት ይመከራል። በተረፈ መምህራኖችም አንዳንድ እንቅስቃሴ እያደረጉ መሆኑን የደረሰ መረጃ ያመለክታል። መምህራኖቻችን የዳቦ ችግር አጋጥሟቸዋል አጋጥሞቸዋል ንጽህናቸውን በአግባቡ እየጠበቁ አይደለም። ልብስ መቀየር እየቻሉ አይደለም። ከእኛ ከተማሪዎቻችን በታች የሆኑ ናቸው፣ ባለባበስም በአበላልም ከእኛ በታች የሆኑ ናቸው የሚሉ ተማሪዎች የመምህራኖቻቸውን የዳቦ ጥያቄ ይዘው የትምህርት ማቆም አድማ ለማድረግ እየተዘጋጁ ነው የሚል መረጃ ደርሶናል። ይህ ነገር የዋሊ እንጂ መነሳቱ የሚቀር አይደለም። እያንዳንዱ ኢትዮጵያዊ እያንዳንዱ ኢትዮጵያዊ መነሳቱ አይቀርም። ምክንያቱም ኑሮውና ክፍያው የሚመጣጠን አይደለም። ኑሮውና ክፍያው የሚመጣጠን አይደለም። ገቢና ወጩ በፍጹም የሚጣጣም ጉዳይ አይደለም። ስለዚህ ዜጎች በራሳቸው ላይ ካልፈረዱ በስተቀር በረሃብ እንሙት ብለው ካልወሰኑ በስተቀር በጥይት ከመሞት ይልቅ በረሃብ መሞት ይሻላል ብለው ካላቀዱ በስተቀር ይህን ጥያቄ የዋ ሊደር እንጂ መላው የኢትዮጵያ ሕዝብ ማንሳቱ አይቀርም እና በእኔ እምነት ብልጽግናንም በፍጥነት የሚያስወግደው ይሄ ጉዳይ ይመስለኛል። ከጠመንጃው በፊት የህዝባዊ ተቃውሞ የህዝባዊ እምቢተኝነት ብልጽግናን የሚያስወግደው ይመስለኛል። በተረፈ እንግዲህ የዚህ ሁሉ ጥያቄ የዚህ ሁሉ ተቃውሞ ሶርስ ደግሞ አማራ ህዝብ ላይ የታወጀው ጦርነት ነው። አማራ ህዝብ ላይ የታወጀው ጦርነት ምክንያት የለሽ ጦርነት፣ ማንነትን መሰረት ያደረገ ጦርነት ነው። ለዚህ ሁሉ ምስቅልቅል ኢትዮጵያን ያደረሳት ማለት ይቻላል እንግዲህ አብይ አህመድ በዘር ጥላቻ አብዶ የአማራ ህዝብ ላይ ጦርነት ከማወጁ በፊት የዶላር ዋጋ ስንት ነበረ? ስንት ነበረ? ሌላውን ትሁትና የነዳጅ ዋጋ የዛሬ ዓመት ስንት ነበረ? ሰባ ምናምን ብር ነበረ፣ ሰባ አምስት ብር አካባቢ ነበረ። ዛሬው ስንት ነው? መቶ ሀያ ምናምን ብር ገብተዋል። የአንድ ሊትር ነዳጅ ዋጋ እና ኑሮውን በማስወደድ ረገድ መንግስትም በማንገዳገድ ረገድ አማራ ክልል ላይ አማራ ህዝብ ላይ የታወጀው ጦርነት የአንበሳውን ድርሻ ይወስዳል። አማራው በተለያየ መልኩ ይህን አገዛዝ እየታገለው ነው እየታገለው ነው፣ በጠመንጃ ብቻ ሳይሆን በብዙ ነገሮች እየታገሉት ነው። ባለሀብቶቻችን እየታገሉት ነው። ሊያጠፋቸው ሲሞክር እነሱ ደግሞ ሰርቫይቭ ለማድረግ ሀብታቸውን እያሸሹ ነው በተለያየ መልኩ አማራውን በማንነቱ ለይቶ ከኢኮኖሚውም ከፖለቲካውም ከማህበራዊም ውጭ ለማድረግ አገዛዙ ሲሞክር፣ አይ የኢትዮጵያ ጉዳይ ያበቃለታል እንጂ እኔንማ ልታጠፋኝ አትችልም በማለት እየወሰደው ያለው እርምጃ አብይ አህመድን እያንገደገደው ነው። እና አሁን ላይ በኢትዮጵያ እየተከሰቱ ያሉ ክስተቶችን ቆፈር ቆፈር አድርጋችሁ ሮት ኮዛቸው ምንድን ነው፣ ሮት ፕሮብሌማቸው ምንድን ነው ብላችሁ ብትመረምሩ አማራ ህዝብ ላይ የታወጀው ጦርነት ሆኖ ታገኙታላችሁ። ስለዚህ አብይ አህመድ ከዚህ ችግር መውጣት ከፈለገ መፍትሄው አማራ ህዝብ ላይ ያወጀውን ጦርነት በአስቸኳይ ማቆም ነው ማቆም ነው። መክፈል አልችልም፣ ኢትዮጵያ ከዚህ በላይ ልከፍል አልችልም፣ በእርስ በርስ ግጭት ምክንያት እንደዚህ ኢኮኖሚው እንትን እያለ ነው ምናምን የሚል እነ ለገሰን ዝባዝንኪ ያቁሞ። መፍትሄው አማራ ክልል ላይ የታወጀውን ጦርነት በአስቸኳይ ማቆም ብሎም ጦርን ከአማራ ክልል ማስወጣት አይደለም። አማራ ክልልን ቀርቶ ፌደራል ላይ ያለውን ስልጣን ለማስረከብ መዘጋጀት ያስፈልጋል። ያስፈልጋል እየመረረህን ቢሆን አብይ አህመድ እየመረረህን ቢሆን ስልጣንህን ለማስረከብ መዘጋጀት መቻል አለብህ። አንተ ለወንበር ታጅተህ የተፈጠርክ ሰው አይደለም። ኢትዮጵያውያንን ኑሮ ምስቅልቅል ውስጥ አስገብተ የገነባሁን ባሁን ቤተ መንግስት ሳትጨርስ በሚሊዮን የሚቆጠር ኢትዮጵያውያንን ነፍስ ጨፍጭፈህ ደማቸውን አፍሰሰህ እጅግ አሳፋሪ ታሪክ ከጻፍክ በኋላ መጥፎ አፈጻጸም የሚኖረህ መሪ ነው። እጅግ የከፋ አወዳደቅ ከሚኖራቸው መሪዎች መካከል አንዱ ነው። ስለዚህ ከዚህ በኋላ ኢትዮጵያን ማስተዳደር አትችልም። ብልጽግና ከዚህ በኋላ መንግስቱ ነው፣ ኢትዮጵያን ማስተዳደር አይችልም። የሚችለው ነገር ምንድን ነው? አወዳደቁን ማሳመር ግን ይችላል። አወዳደቁን፣ ስልጣን አለቃቀቁን ማሳመር ይችላል። ልክ ኃይለማርያም ደሳለኝ ትናንት አጨራረሱ እንዳሳመረ ሁሉ አብይ አህመድ አጨራረሱን ማሳመር ይችላል። ከዛ ኢትዮጵያውያን ከራሩለት ነገ የሚያነሱትን የፍትህ ጥያቄ ወደ ጎን ሊያረጉት ይችላሉ። ምናልባት ኢንተርናሽናል ክሪሚናል ኮርት የማይቀርብበትን መንገድ ሊቀይሱለት ይችላሉ እንጂ ከዚህ በኋላ አብይ አህመድ ኢትዮጵያ ውስጥ መንግስት ሆኖ መቀጠል የሚችልበት እድል የለም፣ የለም። እሱም ይህንን ተረድቷል፣ ይህንን ተረድቷል። ሰሞኑን ሶልቴክ ላይ ቀርቦ ስለ ሮቦት ሲያወራ ያያችሁት፣ በጣም ተረጋግቶ ያያችሁት ተስፋ መቁረጥ ውስጥ ስለገባ ነው። አልበላሽም ምን ምን አመጣው እንዳለችው አያ አልፈራሁም፣ አልተሸበርኩም፣ አልተንገዳድርኩም ለማለት አስቦ ያደረገው ኢንተርቪው ነው ማለት ይቻላል። በተረፈ በዚህ መልኩ መንግስቱን መቀጠል አይቻልም፣ አይቻልም። እንደዚህ ሊሆን አይችልም። ፍትሐዊ የዳቦ ጥያቄ ያነሱ ዶክተሮችን ህገመንግስቱን በኃይል አመነት እያሉ በመክሰስ የኢትዮጵያን ችግር መቅረፍ አይቻልም። ትግራይ ላይ ጦርነት ሲታወጅ ህወሀት ጋር ወደ ጦርነት ሲገባ የትግራይ ተወላጆችን ጉፍፍፍ አድርጎ አዋሽ አርባ በማስገባት ፋኖ ላይ ዘመቻ ሲታወጅ የአማራን ባለሀብት፣ የአማራን ኤሊት፣ የአማራን ተወላጅ፣ የአማራን ገበሬ በየማጎሪያ ጣቢያው በማስገባት ዶክተሮች ፍትሃዊ የሆነ ጥያቄ ሲያነሱ ህገ መንግስቱን በኃይል ለመናድ በሚል ምክንያት እየሰበሰቡ ወደ ዋሽ አርባ በመጓጓዝ የኢትዮጵያ መንግስት ሆኖ መቀጠል አይቻልም። ስለዚህ የአብይ አህመድ የውድቀት ጊዜ በጣም በፍጥነት እየመጣ ነው ማለት እወዳለሁ። ወደ ሁለተኛው መረጃችን ስንሻገር ሱዳንን የተመለከተ መረጃ ወደ እናንተ የማደርስ ይሆናል። እንግዲህ ዩናይትድ አረብ ምሬትስ የምትባል ሀገር በኢትዮጵያ ውስጥም በግጭት ውስጥ እጇን አስገብታ ስትሳተፍ የነበረች ሀገር ነች። በተመሳሳይ መልኩ ሱዳን እየተካሄደ ባለው ጦርነትም ላይ የዩናይትድ አረብ ምሬትስ ሚና ከፍተኛ መሆኑ ይታወቃል። እና ከሰሞኑን አንዳንድ ነገሮች እየተከሰቱ ይገኛሉ። ይሄውም ምንድን ነው? በሄሚቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን ያልቡርሃንን የባህር ኃይል ቤዝና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ኃይል የፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች ማቅናቱ ተሰምቷል እና የኤርትራ የባህር ኃይል ትናንት ያቀናው ማለት ነው። በእሱም ላይ ድብደባ መፈጸሙ እየተነገረ ነው እና ጨዋታውን እየቀየሩት ያለው ሱዳን ላይ እንግዲህ ጄኔራል አልቡርሃን ከአንድ ሳምንት ከሁለት ሳምንት በፊት አሸናፊነቱ ሲገለጽ ነበረ። ኤርትራም ድረስ ሂዶ ኢሳያስ አፈወርቅ ምስጋና አቅርቦ ተመልሶ ነበር። አሰላለፉም እንደዛ ነው። አልቡርሃን ከኤርትራ ጋር፣ አብይ አህመድ ከሄሚቲ ጋር ከዛ ዩናይትድ አረብ ኤሚሬትስ ጋር ማለት ነው። እነዛ ነው አሰላለፉ እና አሁን ላይ ግን የዩናይትድ አረብ ኤሚሬትስ ድሮኖች የጦርነቱን ባህሪ እየቀየሩት ይገኛሉ። ከፍተኛ ውድመት እያደረሱ ይገኛሉ። እነዚያ ድሮኖች ታዲያ ከዩናይትድ አረብ ኤሚሬትስ የተላኩ ሳይሆን ከዚህ በፊት የትግራይና የአማራን ህዝብ ሲደበድቡ የነበሩ ትግራይና አማራን ያወደሙ እና ለአብይ አህመድ ተሰጥተው የነበሩ ድሮኖች ናቸው የሚል መረጃ ደርሶናል። ይኸው የሚሆነው ምንድን ነው? ከዩናይትድ አረብ ኤምሬትስ በመጣ ትእዛዝ መሰረት ነው። አብይ አህመድ ድሮኑ መስጠት አልፈለገም ነበረ። ምናገባ ምናገባ ስለተባለ፣ በውሰት የተሰጠው ድሮን ነው፣ በእርዳታ የተሰጠው ድሮን ነው። ስለዚህ በቀጥታ ለሄሚቲ አስረከብ፣ ከድሮን ኦፕሬተሮች ጋር ድሮኖቹን ለሄሚቲ ማስረከብ አለብህ የሚል ትእዛዝ በመተላለፉ የተነሳ ሰሞኑን እንግዲህ ጀኔራል አርቡርሃንን እየደበደበው ያለው የአብይ አህመድ ድሮኖች ናቸው። በትናንትናው ዕለትም የኤርትራን ባህር ኃይል የደበደበው ድሮን በዩናይትድ አረብ ኤሚሬትስ ትእዛዝ፣ አብይ አህመድ የላካቸው ድሮኖች መሆናቸው ታውቋል። እንግዲህ አብይ አህመድ ሱዳን ውስጥ ገብቶ እየፈተፈተ ያለው የኢትዮጵያን ብሔራዊ ጥቅም ይዞ አይደለም የዩናይትድ አረብ ኤሚሬትስ ታዛዥ ተላላኪ ስለሆነ ነው። ማን ያሸንፋል ከማንጋ መሰለፍ አለብኝ ለምሳሌ ያህል አብይ አህመድ በታጣቂ በአማጽያን እየተነበሽኩ ነው የሚል አገዛዝ መሆኑ ይታወቃል በሌላ መልኩ ግን ሱዳን ውስጥ ገብቶ እየደገፈ ያለው ደግሞ ጀኔራል አልቡርሃን ሳይሆን የህሚቲን ወይም ሴፍ የሚባለውን አማጺ ነው እየደገፈ ያለው ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ መጠን አብይ አህመድ እንደዚህ አይነት ጉዳይ ውስጥ መግባት ባይኖርበትም ግን ተላላኪ ታዛዥ በመሆኑ የተነሳ ከሄሜቲ ጎን ተሰልፎ እስካሁንም ድረስ ሲያምቦ ጫርቅ ነበር። አሁን ደግሞ ድሮኖቹን በቀጥታ ወደ ሱዳን ልኮ በግጭቱ ላይ በቀጥታ እየተሳተፈ ይገኛል። ይህ ሁሉ ግን ለአማራ ፋኖ ጸጋ ነው ጸጋ ነው። እነ ኢሳያስ አፈወርቂም ይሄ ይጠፋቸውም፣ እነ ጀኔራል አልቡርሃንም ይሄ ነገር ይጠፋቸዋል ተብሎ አይታሰብም። በነገራችን ላይ ሱዳን ላይ የሚካሄደው ጦርነት ዋና ምንጩ አልፋሽ ቃ ነው። እሱም በተመለከተ የሚገርም ሰነድ ተልቆልኛል። የሚገርም ሰነድ አብይ አህመድ አልፋሽ ቃን በአምሳ ቢሊዮን ዶላር እንደሸጠው ለዩናይትድ አረብ ኤምሬትስ ማለት ነው። ለዩናይትድ አረብ ኤምሬትስ እንደሸጠው ያኔ ለጀኔራል አርቡርሃን ሲሰጠው ምን አቅዶ እንደነበር ዩናይትድ አረብ ኤምሬትስ አልፋሽ ቀላይ ምን አይነቱ ስምምነት እንደተስማማች እና በመጨረሻም በጀኔራል አርቡርሃን እንደተካደች እና የመሳሰሉ መረጃ የያዘ ሰነድ ደርሶናል እና በቅርቡ ያንን ሰነድ የማቀርበው ይሆናል። ስለዚህ ወጣ ሞረዳም ሱዳን ላይ እየተካሄደ ያለው ጦርነት የአልፋሽቃ ጦርነት ነው። መነሻው አልፋሽቃ ግዛትን መሰረት ያደረገ ጦርነት ነው። ስለዚህ የኢትዮጵያን ጥቅም ታሳቢ ባላደረገ መልኩ የሱዳን ጦርነት ውስጥ ገብቶ ሲፈተፍት የነበረው አብይ አህመድ አሁን ላይ ደግሞ ድሮኖቹን በቀጥታ በማስገባት ለሄሚቲ በመስጠት በጀኔራል አርቡራሃን የሚመራውን ጦርና የኤርትራንም ባህር ኃይል ጭምር እየደበደበ ነው። ጀኔራል አርቡራሃንና የራይሳፎርቄም እነዚህ ድሮኖች አብይ አህመድ መሆኑን አረጋግጠዋል እና በቅርቡም መግለጫ ማውጣታቸው አይቀርም። ከመግለጫ ባለፈም እንግዲህ ወደ ጦርነት መግባታቸው የሚቀረ አይመስለንም። የጉዳይ ለፋኖ ትልቅ እድል ነው፣ ለኢትዮጵያ ትልቅ እድል ነው። የአብይ አህመድን አውዳሚ መከላከያ የሚከፋፈል እና በተለያየ አቅጣጫ የሚወጥር ነገር ሁሉ ለኢትዮጵያ ትልቅ እድል መሆኑ አያጠራጥርም። ማለት ወዳለው በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማመርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ዝግጅቴን እቋጫለሁ። አመሰግናለሁ።